በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተወደዳችሁ የማህተብ ሚዲያ ተከታታዮቻችን እንደምን አላችሁ በዛሬው መሰናዷችን የተሐድሶ የ33 ዓመታት ጉዞ በቀሲስ አበበ ጎበና ዶክተር የተጻፈውን ጽሑፍ ወደ እናንተ እናጋራለን አብራችሁን ቆዩ ሚያዛ አስር ቀን 2017 ዓመተ ምሕረት በስሙነ ሕማማት በተለይም በስቅለቱ መታሰቢያ ዕለት ብፁዕ አቡነ ገብርኤል የሰጡት የስህተት ትምህርትና ትምህርቱ የተላለፈበት ፍኖተ ጽድቅ ሚዲያ ከ30 ዓመት በፊት በ1980ዎቹ መጀመሪያ ላይ ባህረርጌ የተለያዩ አካባቢዎች ተነስተው ተሐድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች፣ ወንድሞችና እህቶች እንዲሁም ከጀርባ ተልእኮ እየሰጡ ያሰማሯቸው የነበሩ የቤተ ክርስቲያን ጠላቶች ስራ አስታወሰኝ። ስለ ብፁዕነታቸው የስተት ትምህርት ብዙ ሊቃውንት መጽሐፉና ትውፊታዊ መሠረት ያለው ነገረ መለኮታዊ መልስ እንደየችሎታቸው ሰጥተውበታል። ነገሩም በስሙነ ሕማማት በዕለተ ዓርብ በብፁ ጳጳስ አንደበት በአዳራሽ ውስጥ በግልጽ ስለተነገረ በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት ሰላሳ ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይ ነው። አሁንም ሆነ ከዚህም ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይም ልጽፍ ስለማልችል በደጊ መቃል ላደክማችሁ አልፈለግም። በዕለቱ ከተሰጠው የስህተት ትምህርትና ከተላለፈበት ሚዲያ ጀርባ ላለፉት 30 ዓመታት ሲመቸው በመድረክ ላይ በዐቢይ ቃል ሳይመቸው ደግሞ በየጓዳው በለሆሳ ሲዘመር የኖረው የተሐድሶ ኦርቶዶክስ እንቅስቃሴ ውስጥ ውስጡን አድጎ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ይህ ለሦስት አስርተ ዓመታት በቤተ ክርስቲያን ውስጥ የውዝግብ ምክንያት እየሆነ ሲያስቸግር የኖረ እንግዳ ትምህርት የተወሰኑ ወንድሞችና እህቶች ከማሰናከሉ በቀር መልስ እያገኘ የመጣ ጉዳይ ነው። ይልቁንም ተወዛግቦ ማወዛገቡ በብፁዕ ሊቃነ ጳጳስ ደረጃ ለአደባባይ መብቃቱ፣ ይህን ተመሳሳይ ይዘት ያላቸው ትምህርቶች በብፁዕነታቸው መደጋገሙ የዕለተ ስቅለቱን ትምህርት የተጠና ነው ወይስ አጋጣሚ ነው የሚለውን ሰከን ብለን ለማጤን ያስገድደናል። እኔም የዛሬ 33 ዓመት በፊት ያየሁትንና የሰማሁትን ከሌሎች ወንድሞችና እህቶች ጋር ሆነን ስንታገለው የነበረውን የአይንና የጆሮ ምስክር የሆንኩበትን የተሐድሶ ኦርቶዶክስ የሐረርጌ አካባቢ እንቅስቃሴ እውነት ለማካፈል ምናልባትም ተያያዥነት ያለው ከሆነም የችግሩን ስፋትና ጥልቀት በጥንቃቄ እንድናየው ለማድረግ ይህችን አጭር ጽሁፍ መጻፍና መለጠፍ ተገቢ መስሎ ስለታየኝ ነው። ከ30 ዓመት በፊት በሐረርጌ ሐረር ሬዳዋ፣ አሰበ ተፈሪ፣ ሂርናና ሌሎች አካባቢዎች አዲስ ኦርቶዶክስ በሚል ጽንሰ ሀሳብ የተነሱ ወንድሞችና እህቶች አልፎ ተርፎም አንዳንድ አባቶች እንደ ሰሞኑ ትበላለች፣ አትበላም፣ አለባት፣ የለባትም፣ ነች፣ አይደለችም እያሉ ተቸግረው ሲያስቸግሩ እንደነበር በወቅቱ በአካባቢ የነበሩ አባቶች፣ ወንድሞችና እህቶች ሕያዋን ምስክሮች ናቸው። ይህ ጽሑፍ ለመጻፍ ያነሳሳኝም ያኔ የተሐድሶ ኦርቶዶክስ ተግዳሮት በግንባር ቀደምትነት በመታገል ሂደት ውስጥ የማውቀውን ሀቅ ለማካፈል አሁንም የታዘብኩትን የቃልና ግብር መመሳሰል ለመጠቆም ነው። በወቅቱ በአካባቢ የነበርነው ሁሉ እንደምናስታውሰው በዚያን ጊዜ የተሐድሶ ኦርቶዶክስ በሚል ሀሳብና ተግባር የተነሱ ወንድሞችና እህቶች በአድባራትና በገዳማት ውስጥ በሚደረጉ ማህሌት፣ ሰዓታት፣ ቅዳሴ፣ ምህላና ጸሎት እንዲሁም ከእነዚህ ጋር የተያያዙ ስርዓታት ላይ መሳተፍ ጊዜ ማባከን ነው ይሉ ነበር። እነዚህ ወገኖች ማህሌቱ፣ ሰዓታቱ፣ ቅዳሴውና ወንጌሉ አይሰበክበትም ይልቁንም በአዳራሽ ውስጥ ንጹህን ወንጌል ብቻ ሲሰበክ በዘመናዊ የሙዚቃ መሳሪያ የተቀነባበሩ ኢየሱስን ማዕከል ያደረጉ መዝሙሮች ሲዘምሩ መዋልና ማደር ይሻላል የሚል አመለካከት ይዘምሩ ነበር። ስለዚህ ቤተ ክርስቲያንም በማህሌት በሰዓታት በቅዳሴና በመሳሰሉት ሥራ ተጸሎት በምታከብራቸው አበይት በዓላትና አበይት በዓላት ዕለት ሆነ ብለው ያዳራሽ ስብከት እያዘጋጁ ትክክለኛ የወንጌል ተልኮ ይህ ነው እያሉ በቃልም በተግባሩም ይቃወሙ ነበር። እነዚህ ቡድኖች ቤተክርስቲያንን፣ ድንጋይ መስቀልን እንጨት፣ ብረት ጸበልን፣ ውሃ መጻሕፍትን ቀለምና ወረቀት እያሉ ከመንቀፍ በተጨማሪ በረከት ለማግኘት ብለው የሚስሟቸውንና የሚሳለሟቸውን ኦርቶዶክሳውያን ምእመናን ቁሳቁስ አምላኪዎች፣ ያልበራላቸው፣ ያልዳኑ እያሉ መናቅና ማዋረድ ማጠላላትና መሳደብ የየለት ተግባራቸው ነበረ። በዚህም ሳይበቃቸው የጌታ መቤታችን፣ የመላእክት፣ የጻድቃን፣ የሰማዕታት መታሰቢያ በዓላትን በጊዜ ቀመር እየቆጠሩ በበዓለ ንግስ ከማክበር ይልቅ በየቀኑ ኢየሱስን በልብ ውስጥ ማንገስ፣ በአዳራሹ ውስጥ ተሰብስቦ ወንጌልን መማር፣ ለርሱም በአካል ሳይሆን በመንፈስ መስገድ ይቻላል ይሉ ነበር። የቃልና የተግባር ተቃውሞ በዚህ አይቆምም። ወደ ቤተ ክርስቲያን ለቅዳሴ ማልዶ ከመሄድ ይልቅ በመንፈስ ወደ ቀራንዮ መገስገዝ፣ ጠበል ከመጠመቅ ወይም ከመጠጣት ይልቅ በኢየሱስ ፍቅር መጠመቅ ወይም የኢየሱስን ፍቅር መጠጣት፣ መስቀል ከመሳም ወይም ከመሳለም ይልቅ የኢየሱስን መከራ ማሰብ፣ በምክረ ካህን ወይም በንስሐ አባት ወይም በጸሎተ ጻድቃን ከመታዘዝ ይልቅ በቀጥታ ከኢየሱስ ጋር መነጋገር ከመጠመቅ ከመቁረብ ይልቅ የጌታን ጥምቀትና የጌታን ራት እያሰቡ መኖር ወዘተ የሚል ሁሉንም የእምነትና የሚስጥራተ ቤተ ክርስቲያን ነገር ከአካላዊና ከተግባራዊነት አውጥቶ ወደ ሀሳባዊነት የመለወጥ ፕሮቴስታንታዊ ሂደት ይከተሉ ነበር። በጠቅላላው በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የእምነትና የሚስጥራተ ቤተ ክርስቲያን መገለጫ በሆኑት ነገሮች ላይ ሁሉ ንቅለተከላ ተከላ በማድረግ ተግባራዊ ክርስትናን የማጽዳት ሂደት ነበር። በወቅቱ ይህንን ተልእኮ እንደየግለሰቡ የመረዳት አቅምና ደረጃ በተጠና ሁኔታ ቀስ በቀስ እንዲፈጽሙ እናንተ ባታምኑም ነጠላ ለብሳችሁ ቤተ ክርስቲያንን እየተሳለማችሁ መስቀል እየሳማችሁ ጠበል እየጠጣችሁ በጥንቃቄ አድሱ የሚል የስምሪት ስልትና መመሪያ ተቀብለው ተመሳስለው በልዩ ጥንቃቄ ይንቀሳቀሱ ነበር። ነገር ግን ተልእኮ ከተቀበሉ ወንድሞችና እህቶች መካከል የተሰጣቸውን የአፈጻጸም መመሪያ በመዘንጋት የሚሆን ትዕግስት በማጣት ወይም የቤተ ክርስቲያን አምላክ ባወቀ ገንዘብ መንፈስ ቅዱስ ፊታቸውን ጠፍቶ አፋቸውን ከፍቶ ስላናገራቸው በየመድረኩ ሲዝረከረኩ ነገሩ ሊጋለጥ ችሏል። ይህንን በተጠና ስልት በረቀቀ ዘዴ በቤተ ክርስቲያን ላይ የዘመተ የተሐድሶ እንቅስቃሴ በመመከት ሂደት ውስጥ እጅግ በጣም የሚያሳዝንና በሚቆጭ ሁኔታ ብዙ የጠፉ የዋሃን ወንድሞችና እህቶች ቢኖሩም ለኦርቶዶክሳውያን መንቃት እድል ሰጥተዋል። በመጠኑም ቢሆን ተልእኮ ተቀብለው ቤተ ክርስቲያንን እናድሳለን በሚል ፕሮቴስታንታዊን ለማድረግ የተነሱ አዳሾችን መሰሪ ሂደት በለመግታት ያቀሩትን በኦርቶዶክሳዊ እምነታቸው ለማጽናትና ለመጠበቅ መጽሐፍ ቅዱስን ትኩረት ሰጥቶ በማጥናት ክርስቲያናዊ ትውፊትን ከቅዱሳን ወንጌል የመዳን መልእክቶች ጋር አስተባብሮ ለመስበክ እንድቻል ምክንያት ሆኗል። የሚገርመው ነገር ከ33 ዓመት በኋላ ሚያዚያ 10 ቀን 2017 ዓ.ም ምሕረት በስሙነ ሕማማት በተለይም በስቅለቱ መታሰቢያ በዕለተ ዓርብ ብፁዕ አባትን ጨምሮ ከቤተ ክርስቲያን ውጭ በአዳራሽ በመገኘት ሕዝቡን በየአድባራቱ ሂዶ የዓርብ ስቅለትን የግብረ ሕማማትን ንባብ እንዳይሰማ ስርዓተ ስግደቱን እንዳይፈጽም ከቤተ ክርስቲያን ለይቶ በአዳራሽ ውስጥ ከቶ ማዋል ራሱን ችሎ ስልታዊና ስሌታዊ የሆነ ተግባራዊ አፍራሽ መልእክት አለው በቤተ ክርስቲያን ተገኝተ የተለመደ ስግደትህን ከምታደርግ ኢየሱስን በልብህ ይዘህ መከራውን እያሰብክ በመንፈስ ስገድ እያሉ በኑፋቄ መርዝ ሲናደፉ የነበሩ የያኔዎቹ ተሐድሶ ኦርቶዶክስ ቀዳማውያን ዘማቾች ሲናገሩት ከነበረው አባባልና ሲፈጽሙት ከነበረው ተግባር ጋር ፍጹም ተመሳሳይ ነው። ሞት ወጽላሎተ ሞት እንዲሉ ከተግባራዊ ተቃርኖ በላይ ብዙነታቸው እየደጋገሙ ድንግል ማርያም ቤዛዊት ዓለም አትባልም ሲሉ በድፍረት መናገራቸው የስተት ትምህርታቸውን ለመቀበር የሚፈሩ እንዳሉ ሲሰማቸው ደግሞ አትፍሩ እያሉ ደፍሮ ለማደፋፈር ይሄዱበት ርቀት ነገሩ ስር የሰደደ መሆኑን ያሳያል። የነገሩን ምንጭና ሂደት በጥንቃቄ እንድንመረምርም ያስገድደናል። ይባስ ብለው ብፁዕነታቸው ይባስ ብለው ብፁዕነታቸው ለትምህርታቸው መደገፊያ ብለው የጠቀሱት በእናቶች ዘንድ የተለመደው ነይ ነይም የማርያም ቤዛነ ሻሉ ለዓለም የሚለውን ባህላዊ ዝማሬ ለመተቸት የሄዱበት ርቀት ተራዳ ሐጸ ልሳን ሳይሆን መዝሙሩን አሁን እየዘመሩት ያሉ እናቶችን ለማጠራጠር ወደፊትም ሊዘምሩ የሚችሉትን ለማሳፈር በቅድ የተቀመረ ነው ብሎ ለመጠርጠር በቂ ምክንያት ነው። አንብብዋ ለመጽሐፍ እምጥንታ እስከ ተፍጻሜታ ባለው መሠረት ቅዱሳት መጻሕፍትን ቀርቶ በራሱ በተቹት ባህላዊ ዝማሬ ውስጥም ቢሆን ወደ ቤት መድፊው አለፍ ለማለት ትግሥት ቢኖራቸው ኑሮ እናቱ ነሽና ለመድኃኒ ዓለም የሚል ቤዛዊት ዓለም መባሏ ቤዛ ኩሎ ዓለም ኢየሱስ ክርስቶስን በመውለዷ መሆኑን አሳምሮ የሚገልጽ ስንኝ ነበረላቸው። ይህን ባህላዊ መዝሙር የሚዘምሩ ምንም ነገር መለኮት ዕውቀት የሌላቸው እናቶች እንኳን ቢጠየቁ በዚህ ጉዳይ ላይ ፈጽሞ አይወዛገቡም፣ ከጌታ ቤዛነት ጋር አይጣረስባቸውም። ምክንያቱም ቅድስት ድንግል ማርያም በመስቀል ተሰቅላ ቤዛ ሆነችን አይሉምና። የተሐድሶ አስተሳሰብ አራማጆች ዋና ችግር መርጦ ማንበብ ነው። ሐሳብን ለመደገፍ የሚሆን ለመንቀፍ ከመጻሕፍት የሚፈልጉትን መርጦ ብቻ ማለት ይቀናቸዋል ብቻ ፕሮቴስታንታዊ እንቅስቃሴ ሲጀመር በየምክንያቱ የሚሰማው ዋና መፈክር ነው። የኛዎቹ የብቻ መፈክር አቀንቃኞች ላነሱት ሐሳብ በዛነትም በብዙ መንገድ በብዙ አገባብ በምልአት መረዳት እንደሚገባ አንዱን ካንዱ ያላውዱ እየጠቀሱ ማጣረስ እንደማይገባ ብዙ ሊቃውንት በስፋት ተራቀውበታልና ወደዚያ መሄድ አያስፈልግም። ነገር ግን አንድ ቡችላ ተሐድሶ ቤዛ የሚለው ቃል በብሉይ ኪዳን ለብዙ ነገሮች ይሰጥ ነበር፣ ነገር ግን በሐዲስ ኪዳን ለጌታ ብቻ ነው የሚሰጠው ብሎ ኑፋቄ ለማዋጣት ሞክሯል። ለዚሁ ማስረጃ ይሆነኛል ብሎ ከመልካ ሕማማት ውስጥ ጌታ ቤዛ የተባለበትን መርጦ ለማቅረብ ሞክሯል። መልካ ሕማማትን ለማመንና ለመቀበል ልብ ከቀረለት ቅዱስ ኤፍሬም፣ ቅዱስ ያሬድ፣ ቅዱስ አባ ጊዮርጊስ እና ሌሎች አባቶች ቅዱስ ድንግል ማርያምን ቤዛዊት ዓለም ብለው ያመሰግኑበትን መስቀሉን ቤዛ ብለው ያወሱበትን ድርሰት የብሉይ ኪዳን ነውን? አሁን ደግሞ ከተሰጠው የስህተት ትምህርት በተጨማሪ የአወዛጋቢ ትምህርቶችና መዝሙሮች ማስተላለፊያ መድረክና ማሰራጫ ሚዲያ የሆነው ራሱን ፍኖተ ጽድቅ ወይም የእውነት መንገድ ብሎ የሚጠራውን ማህበር በተመለከተ ከታዘብኩት ተመሳስሎ ጥቂት ልበል። ፍኖተ ጽድቅ ነገረ ስራው ከዛሬ 33 ዓመት በፊት ፍኖተ ሕይወት ማህበር መድኃኔ ዓለም በሚል ስም 4 ኪሎ ጆሊባር አካባቢ የተቋቋመ የተሃድሰው ማህበር ጋር ይመሳሰላል። እውነት ለመናገር ሁለቱ ማህበራት ግንኙነት ይኖራቸው አይኖራቸው አላውቅም። ነገር ግን ከሚታየው ተግባርና ከሚሰማው ድምፅ አንጻር በሁለቱ መካከል የቃናና የተግባር መወራረስ አለ። ይህንን በቅርብ አዲስ አበባ ያሉ አባቶችና ወንድሞች በቅርበት ቢመረምሩት መልካም ነው። በጣም የሚያሳዝነው የፍኖተ ሕይወት ማህበረ መድህን ያለመስራቾች በ1983 ዓ.ም ወደ ሐረርጌ መጥተው የተወሰኑ ወንድሞችና እህቶችን በሚስጥር መልምለው የተለየ ስልጠና ሰጠው በማሳ ማራት የተሐድሶ ኦርቶዶክስን እንክርዳድን ዘርቶ ቤተክርስቲያንን ሲያወኳት ነበር። በዚሁም ምክንያት እንክርዳዱን ለመንቀል በተደረገ ትግል ዘማቾች ብቻ ሳይሆን አንዳንድ የውሃን ወንድሞች እና እህቶችም ሳይቀር ጠፍተዋል። ያን ጊዜ ከሰበት አካባቢ መጡ አባ ሰይፈ ረዕድ የተባሉ መነኩሴ ቁልቤ ገብርኤልን በዓል አከብር ስመጣ በእግረ መንገድ ልጎብኛችሁ ብዬ ነው ብለው በአውደ ምረት ሌላ ትምህርት በስውር ለመልመሎቻቸው ሌላ ስልጠና ሲሰጡ ከረሙ። የቅዱስ ገብርኤል ዋዜማ ሐምሌ 18 ቀን አንድ ወንድሜ በድንገት አባታችን ወደ ንግሱ አይሄዱም እንዴ ብሎ ሲጠይቃቸው እዚህ እናንተ ጋር ቃለ ወንጌል መካፈል እኮ ከባለ ንግስ ይበልጣል ብለው መናገራቸው ጥርጣሬ የፈጠረባቸው ወንድሞች መከታተል ይጀምራሉ። እርሳቸው ምልመላቸውና ስልጠናቸውን አጠናቀው ቁልቢ ሊሄድ እንዳሉት ሳይሆን አዲስ ምልምል የተሐድሶ ምልምሎችን ይዘው ወደ አዲስ አበባ ተመለሱ። ስለ ንግስ የሰጡት መልስና ሌሎች ትምህርታቸውና ተግባራቸው ያላማራቸው ወንድሞች ነገሩን በጥንቃቄ ተከታትለው በአዲስ አበባ የፍኖተ ሕይወት ማህበር መድኃኒዓለም ተሐድሶ ቅስቀሳ እንቅስቃሴ ከጀመረ ምልመላ ስልጠናና ስምሬት ከላይ በጠቀስኳቸው አንዳንድ አንድ ሀረርጌ አካባቢዎችም እንደተደረገ ደርሶበታል። ፍኖተ ጽድቅ የሚባለው ማህበር በቅርብ አላውቀውም፣ ነገር ግን በሩቅ ሚዲያ ከማየው አንጻር ቤተ መቅደሱን ንዋየ ተቅድሳቱን ቅድሳቱን ከሚስጥረ ቤተ ክርስቲያን ተግባራና ሚናቸው አውጥቶ ምልክታዊ አድርጎ ለማቅረብ ከመጠን በላይ የሆነ መዋለ ንዋይ ብዙ ጉልበት፣ ብዙ እውቀት እንደባከነ ከአዳራሹ ቅንበር መረዳት ይቻላል። ከነገረ መለኮት እይታ አንጻርም አዳራሹ አዳራሽ እንጂ ቤተ መቅደስ እንዲመስል ቤተ መቅደስን እንዲተካ ከመጠን በላይ መስራቱ በላዓላ ያቀራረቡ እጹብ ድንቅ ቢያሰኝም ዘወትር የሚገለገሉበት ምእመናንና የሚያገለግሉት መምህራን ዘማሪያን የቤተ ክርስቲያን ምትክ አድርገው እንዲቆጥሩት በማድረግ ምስላዊ ተጽእኖ ይፈጥራል። በተጨማሪም ያቅጣጫው እየተለቀሙ በመድረክ ላይ የሚቀርቡ እንዲሁም በምስል ወድምፅ ቅንብር በየሚዲያው የሚሰራጩ ትምህርቶችና መዝሙሮች ደግሞ ትምህርታዊ ተጽእኖ ለማሳደር የታቀዱ ናቸው ብሎ ለማመን ከበቂ በላይ ናቸው። ሌላው አንድ የታዘብኩት ተመሳሳይ ነገር በትምህርትና በዝማሬ የጻድቃንን ስም ላለማንሳት የሚደረግ ብርቱ ጥንቃቄ ነው። እንደሚታወቀው ኦርቶዶክሳዊት ቤተክርስቲያን የኦሪየንታልም ሆነ የምስራቅ ኦርቶዶክስ ቤተክርስቲያን በቅዱሳን ሕብረት ታምናለች። ይህንኑ በዝማሬም በቅዳሴም በጸሎትም ታወሳለች። እስካሁንም ሚዲያውን ለማየት በነበረኝ እጅግ በጣም ውሱን ጊዜ የታወቁ የቤተ ክርስቲያናችን መምህራንና መዘምራን ኦርቶዶክሳዊ ትምህርትና መዝሙር ሲቀርብ አይቻለሁ። ሌሎች ግርታ በሚፈጥሩ ግጥሞች፣ ዜማዎችና ቅንብሮች የተዘጋጁ ዝማሪዎችንም ማየት የተለመደ ነው። ነገር ግን በአብዛኛው ኢየሱስን ማዕከል ያደረገ በሚል ስልት የሚዘጋጁ አልፎ አልፎም የቅድስት ድንግል ማርያምን ምስጋና ጣለጣል ከተደረገባቸው መዝሙሮች በቀር የጻድቃን የሰማእታት የመ መልእክት መዝሙር ሲቀርብ ምናልባትም ሳላዩ ወይም ሳላስተውለው የቀረበ የጻድቃን የሰማዕታት የመላእክት መዝሙር ካለ ታረማለሁ። በዚያውም አንጻር ደግሞ ኦርቶዶክሳዊ ይትባህል የሌሎች ትምህርቶችና መዝሙሮች በሰፊው ሲንጸባረቁ አይቻለሁ። ይህም ከ30 ዓመት በፊት የጀመረው የተሐድሶ እንቅስቃሴ ኢየሱስ ላይ አትኩሩ፣ ለሰው ስነ ልቦና ሲባልም የማርያም መዝሙሮች አልፎ አልፎ ተጠቀሙ በሚል ውስጣዊ መመሪያ ይደረግ ከነበረው የትምህርትና የመዝሙሮች ዘመቻ ጋር ይመሳሰላል። አሁን ባለው ተጨባጭ ሁኔታ ፍኖተ ጽድቅ በመንታ መንገድ ላይ ያለ ይመስላል እንደ በእውነተኛ መንገድ እንዲሄድና ኦርቶዶክሳዊ አቋም እንዲኖረው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተለይም የማህበራት ምዝገባና ክትትል መምሪያ ክትትልና ድጋፍ ያስፈልገዋል። የጽሁፍ ጉዳዩን እንጂ ግለሰብን ወይም ተቋምን ላለመንካት ብርቱ ጥንቃቄ በማድረግ ከማውቀው ብዙ ነገር መካከል በጣም የተመረጡ ከጉዳዩ ጋር ቀጥታ ግንኙነት ያላቸው ሀሳቦችን በማስፈር የቀረበ ነው። የሚብራሩ የሚጨመሩ ቢኖሩም እንደ ሁኔታው ወደፊት ትመልስበታለሁ። ከማህበረ ካህናት ዩኬና አየርላንድ ገጽ የተወሰደ ወስብሐት ለእግዚአብሔር።